አብሮ ነው የሚሄደው። እዚህ በምድር ላይ እንደሚቀር እንደ ሌላው አይነት እና እንደ ትምህርትና እውቀት አይሆንም። እግዚአብሔር የተባረኪውን ልብ ብላችሁ ከሆነ አሁንም እንደገና ላስታውሳችሁ፣ እኔ በማስተምርበት ጊዜ እውቀት እንድታገኙ አይደለም የማታውቁትን እውቀት እንድታገኙ እሱ ብቻ አይደለም። ኦፍኮርስ እሱም ነው። ነገር ግን በህይወታችሁ ውስጥ ገብቶ ይሄ ቃል እንዲለውጣችሁ እምነት እንዲሆናችሁ እንድታድጉ እግዚአብሔር እንድታውቁ እግዚአብሔርን ወደ መፍራት እንድትመጡና ጸጋን እንዲሞላችሁ ነው። ታሪክ አይደለም ማስተምረው። ያለፈ ታሪክ ጥሩ ነው፣ ታሪክ መማሩ። ግን ያለፈ ታሪክ መማሩ ምንም የሚያመጣው ለውጥ የለም በህይወታችን። ይህ ግን ቃል በቃል እያንዳንዳችንን የሚመለከት ስለሆነ ለራሳችን አድርገን ነው መስማት ያለብን። ሌላ ህዝብ የሚመለከት አይደለም ማስተምራችሁ እግዛክትሊ እያንዳንዳችንን የሚመለከት ነው። ስለዚህ በተቻለ መጠን አእምሯችሁን ሁሉ ሰፋ ልባችሁን ሁሉ ሰፋ አድርጋችሁ እንድትከታተሉ እፈልጋለሁ። ዋናው ርዕሳችን የጀመርነው ትዝላችሁ እንደሆነ ዳግም ስንወለድ በእግዚአብሔር ፊት የሚኖረን ስፍራ ምንድን ነው የሚለውን ነበረ። በእግዚአብሔር ዘንድ የሚኖረን ስፍራ አንድ ሁለት ሶስት እያልኩ ባካፍላችሁም ሙሉ በሙሉ በዚህ በምድር ላይ ሆነን እንረዳለን ብላችሁ እንዳታስቡ። የምትረዱት ምናልባት የምናገረውን ቃልና ቋንቋ ሊሆን ይችላል፣ ግን ሁሉንም ነገር የምንረዳው ከዚህ ዓለም ስንሄድ ነው። ሆኖም ባለን አእምሮ፣ እግዚአብሔር በሰጠን አእምሮ ብናስብ፣ እኔ በእውነቴ ነው የምነግራችሁ እጅግ የሚያስደንቅ ነው እና ባለፈው የጀመርነው በእግዚአብሔር ፊት የሚኖረን ስፍራ፣ የመጀመሪያው ነገር በእግዚአብሔር ፊት ጻድቃን ሆነን እንገኛለን፣ ወይም ፀድቀን እንቆማለን። ይሄ እንደዚሁ ቀላል አድርጋችሁ አትዩት፣ እንዲሁ የሚገኝ አይደለም። ይሄ ጽድቅ ቀጥታ የራሱ የክርስቶስ ጽድቅ ነው የተሰጠን፣ ለእኛ የተቆጠረለን። እሱም በደንብ አድርገን አይተን ነበረ እና እንደው ለማገናዘብ እና ለማያያዝ ነው እንደገና በሚዲያም ስለሚተላለፍ ያልተከታተሉ ሰዎች እንዲያዝላቸው ፈልጌ ነው። በሁለተኛ ደረጃ ደግሞ የልጅነትንም ስፍራ እንደምናገኝ፣ ይህንንም ወገኖች እንደው ዝም ብለን ስለሰማን ቀላል አድርገን አንየው። አንድ ነገር ደጋግመን ደጋግመን ስንሰማ ሁለት ነገር ይከሰታል። አንድ የበለጠ እንረዳለን፣ ሁለተኛ አእምሯችን ካልተዘጋጀ እንሰላቻለን። ስለዚህ ሲደጋገም የበለጠ ለመረዳት ሞክሩ እንጂ እንዳትሰለቻችሁ ልላችሁ ነው። ሶስተኛ ደግሞ የእግዚአብሔር እና የጌታችን የኢየሱስ ክርስቶስን መልክ እንለብሳለን እንላበሳለን ቀጥታ፣ ይህም በደንብ አድርገን ተመልከተናል። እሱንም ልብ ብላችሁ እንድታዩ እፈልጋለሁ። የክርስቶስ መልክ ዳግም ስንወለድ የክርስቶስ መልክ ተሰጥቶን ነው። ይህን እንግዲህ እዛ ስንሄድ ዮሐንስ እንደሚናገረ ምዕራፍ ሶስት ቁጥር አንድ ጀምሮ አንደኛ ዮሐንስ ላይ እዛ ስንሄድ ስናየው ነው ክርስቶስ ኢየሱስ መምሰላችን የምንረዳው ሆኖም፣ አሁን ይሄንንም እንኳን በአእምሯችን በደንብ አድርገን ብናሰላስለው እጅግ የሚያስደንቅ ሆኖ እናገኘዋለን። በአራተኛ ደረጃ ደግሞ የመለኮታዊ ባህሪ የእግዚአብሔርና የጌታችን ኢየሱስ ክርስቶስ መለኮታዊ ባህሪ ተካፋዎች እንሆናለን። ይሄ መቼ ነው የሚሆንልን? ዳግም ስንወለድ በእግዚአብሔር ፊት የምናገኘው ስፍራ አራተኛው ይሆናል። በአምስተኛ ደረጃ ደግሞ ከክርስቶስ ጋር ወራሾቹ እንሆናለን። ይህም በደንብ አድርገን አይተናል። እንደው ለማያያዝ ፈልጌ ነው። ይህን እንደገና ብመለስበትና እያንዳንዱ እንደገና ባስተምራችሁ በጣም ደስ ይለኛል። ምክንያቱም በተነጋገን ቁጥር የበለጠ እየበራልን እየበራልን እየበራልን ስለሚሄድ፣ ሆኖም ሌሎች ደግሞ ጠቃሚ የሆኑ ፖይንቶች፣ ነጥቦች ስላሉ የግዴታ ወደዛ መዛወር መሄድ አለብኝ። ሶ በእግዚአብሔር ፊት የሚኖረን ስፍራ ስድስተኛው ሰማያዊ ዜግነት ይሰጠናል። ሰማያዊ ዜግነት ይሰጠናል። ይሄም ራሱ እጅግ የሚያስደንቀን ነገር ነው። እዚህ በፊልጵስዩስ ምዕራፍ ሶስት ቁጥር ሀ ና ኤፌሶን ላይ እንደምትመለከቱት እዛ ስንሄድ የምንረዳው ኦፍኮርስ እዚህም ማረጋገጫ ተሰጥቶናል። ዜጎች መሆናችን፣ የእግዚአብሔር መንፈስ አትሞናል። በአንደኛ ደረጃ ሁለተኛ፣ አዘ ዲፖዚት ወይም እንደ ማያዣ ተሰጥቶናል። ማ ብትሉ መንፈስ ቅዱስ እና ብላይንድ የሆነ እምነት አደለም። ፕራክቲካሊ በኛ ውስጥ መንፈስ ቅዱስ ሲያትምን ወይም መታተማችን እናውቃለን። እንደገና ደግሞ አዘ ዲፖዚት እግዚአብሔር እንደሰጠን እናውቃለን። ለምን ዲፖዚት ተሰጠን? ክርስቶስ መቶ ከዚህ ዓለም እስኪወስደን ድረስ ሳንጠራጠር ሳናወላውጥ ይሄንን እየተረዳን በእምነት ጸንተን እንድንቆም የሚያስችለን ነው። ይሄ በጌታችን በኢየሱስ ክርስቶስ የተሰጠን እንዳልኳችሁ፣ በፊልጵስዩስ ምዕራፍ ሶስት ቁጥር ሀያ እና በኤፌሶን ላይ ታገኛላችሁ። ኤፌሶን ምዕራፍ ሁለት ቁጥር አስራ አንድ ላይ ፊልጵስዩስ ላይ ምንድን ነው የሚለው? የሰማያዊ ዜግነት ተሰጥቶናል ነው የሚለው። እርግጥ አማርኛችን ሰማያዊ ዜግነት ሳይሆን የሚለው ወራሾችን ነው የሚለው። ኢትስ ኦኬ፣ ምንም አይደለም። ሰማያዊ ወራሾች የምንሆነው ዜግነት ስናገኝ ነው። ሰማያዊ ዜግነትን ያገኘ ነው በክርስቶስ ኢየሱስ እንደሆነ ይናገራል። ግን ኢቨን ክርስቲያኖች ሆነ አንዳንዶቹ ሀሳባቸው ምድራዊ ነው ይላል። እኛ ግን ሀገራችን በሰማይ ነው። ያ ሀገራችን በሰማይ ነው የሚለው ኤግዛክትሊ ዜግነታችን በሰማይ ነው የሚል ነው። ይሄ በጣም ብዙ ላስደንቀን ይችላል። ምክንያቱም ሙሉ በሙሉ ቅድም እንዳልኳችሁ አንረዳው። እንደው በቀላሉ ሲተመልከቱ ብዙ የአፍሪካ ሰዎች፣ የኤሽያ ሰዎች የአሜሪካ ዜግነት ለማግኘት ክፈሉ የሚባላቸውን ሁሉ ካላቸው ይከብላሉ። አሁን ባለፈው ጊዜ ትራምፕ አምስት ሚሊዮን ዶላር የሚያስገባ ወይ ያለው ሰው ዜግነት ያገኛል ይላል። የአሜሪካን ዜግነት ለማግኘት አምስት መቶ ሺህ አይደለም፣ አምስት ሚሊየን ፎርዋት። እዛም ሞት እኮ አለ። እዛም እኮ ችግር አለ፣ መታመም አለ። ግን እድሜ አይጨምር ምንም አይጨምርም። ግን ሴክሽኑ በጣም ብዙ ነገር ስለሚያጓጓ ስለሚታይ ከሰማያዊ ዜግነት ይልቅ የአሜሪካ ዜጋ ለመሆን ብዙ ሰዎች ይጓጓሉ። እዚህ ኤፌሶን ላይ በተለይ ምዕራፍ ሁለት ቁጥር አስራ ዘጠኝ ላይ እንደሚናገረው በሰማይ ስንሄድ ቤተሰብነት ዜግነትንም ቤተሰብነትንም እንደምናገኝ ነው። መጻተኞች አይደለንም ይላል ኤፌሶን ላይ ቤተሰብ ሆነን ነው የምንረው። ዜጋ ወይም ቤተሰብ መሆን ልዩነት እንት ከሌላው ከሌላው ነዋሪን ነዋሪ የትኛውም ቦታ ሰው ነዋሪ ሆኖ ሊቀመጥ ይችላል። ዜግነት ግን ወገኖች በጭራሽ የተለየ ነው። ባለ መብት ሆኖ በአንድ አገር የሚኖር ነው። ከመጻተኛ ጋር በጭራሽ የሚቃረን ነው። መጻተኛ አገሩ ባልሆነ አገር የሚኖር ማለት ነው። ምንም መብት የለው። ዜጋ ግን ሙሉ መብት አለው ዜጋ የሆነ ስለዚህ በሰማይ በምንሄድበት ጊዜ ዜጋዎች ሆነን ነው የምንሄደው፣ ታትመን ነው የምንሄደው። እኛ ወረቀት ላይ አይደለም የሚታተምል እኛው ላይ ነው። መንፈስ ቅዱስ የእግዚአብሔር ልጆች መሆናችን ዜጋዎች መሆናችንን የሚያትመው ስለሆነ ቤተሰብ ሆነን ስለምንሄድ እዛ በምንሄድበት ጊዜ እንግድነት አይሰማንም በአንደኛ ደረጃ። የሚቀበሉንም ደግሞ መላእክቶች እንግዶች መጡ ብለው አይደለም የሚቀበሉን፣ ይቀበሉናል መላእክቶች የእግዚአብሔር ልጆች እንኳን ወደ ሀገራችሁ መጣችሁ ነው የሚሉን ይሄ በእርግጠኛ ነው በእርግጠኝነት ነው የምነግራችሁ። ይሄ ሁሉ አሁን እንደሚገጥመን እንደው ብነግራችሁ መረዳት አንችልም። ዌልካም የሚሉ መላእክቶች አሉ፣ ወደ ሀገራችሁ እንኳን ደህና መጣችሁ። ስለዚህ እኛም ቤተሰብነት አይሰማም፣ ከሌላ አገር እንደመጣን አይሰማንም። እነኚህም መላእክቶች ወይም ቀድሞን የሄዱን ቅዱሳን ከሌላ ሀገር የመጡ ናቸው ብለው አያስቡንም። ኢሚዲየትሊ ቤተሰብ መሆናችን ዜጋ መሆናችን እየተረጋገጠ ስለሆነ እንግድነት አይሰማንም። እባካችሁ ይህን ነገር በጥልብ ደው በደንብ አድርገን እያሰብን የጌታ የኢየሱስ ክርስቶስን መምጣት እንጠባበቅ። መሄዳችን አይቀርም። እኔ ልንገራችሁ ምኞት አይደለም እነግራችሁ ደግሜ ልንገራችሁ፣ ምኞት አይደለም፣ ምኞት አይደለም። እንዳልኳችሁ በእኛው ሕይወት ላይ የሚፈጸም የሚከሰት እኛው ራሳችን የምንደርስበት ነው። አንድ ቀን በሰማያ ሀገር ራሳችንን እናገኘዋለን፣ መቼ እንደሆነ ባናውቀውም ይህን እንግዳዋ አጥብቀን ልንረዳ ይገባናል ማለት ነው። በዚህ ልንሞላ ይገባናል። በዚህ በተስፋ እግዚአብሔር የተባረክ ይሆኑ። በሰባተኛ ደረጃ ደግሞ ዳግም ስንወለድ በእግዚአብሔር ፊት የሚኖረን ሰባተኛው የእግዚአብሔርና የጌታችን ኢየሱስ ክርስቶስ ካህናት ሆነን ነው የምንኖረው እዛ። ስለዚህ ሳስብ እኔ በጣም ነው የሚደንቀኝ ነው ዋት መጽሐፍ ቅዱስ ውስጥ ተጽፎ ባናገኝም ይሄ ስፍራ ለመላእክቶች የተሰጠ አይደለም። ክህነት ማለት ነው። ሊቀ ካህኑ አንድ ነው። ካህናት ብዙዎች ናቸው። እነዚህ ብዙዎች ካህናት እኔና እናንተ ነን። ሆናችሁ እራሳችሁ ሆናችሁ ታገኙታላችሁ እዛ። እርግጥ በዚህ በምድር ላይ በዚህ በከነ ስራ እንሰማራለን፣ የተሰጠን ኃላፊነት አለ። አካፍላችኋለሁ፣ ምን ምን እንደሆነ። ግን ይህንን አስቡ የክርስቶስ ኢየሱስና የእግዚአብሔር ካህናት እንደሆንን የሚናገረን የእግዚአብሔር ቃል ነው። ራእይ ምዕራፍ አንድ ቁጥር ስድስት እንደገና ምዕራፍ አምስት ቁጥር ዘጠኝ ራእይ ላይ እና አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ዘጠኝ ላይ ታገኛላችሁ፣ ካህናት ስለመሆናችን ወገኖች። ወይ ይሄን ነገር እባካችሁ በደንብ አድርጋችሁ ለመረዳት ሞክሩ። እንግዲህ መላእክቶች ይገርማችኋል፣ ስንት ዘመን እንደኖሩ አናቅም በሰማይ እኛ ግን ትናንት ያልነበር እንደ እድሜያችን ቢቆጠር በጣም ጥቂት ነው። እነሱ ተፈጥረው እዛ እያሉ እኛ ካህናት ሆነን ስንሄድ ምን እንደሚሰማቸው አላውቅም። በእርግጥ ቅንዓትም አይሰማቸውም፣ አድሎ እንደተደረገም አይሰማቸውም። እና ካህናት እኔ በመጽሐፍ ቅዱስ ውስጥ መላእክቶች ካህናት ስለመሆናቸው ምንም ማረጋገጫ አይደለም፣ አላገኘውም። ደግሞም እንደማይሆኑ ይልቅ የሆኑ የምሰጣችሁ ሀሳብ አለ። ለምን ከብሉይ ኪዳን ካህናት ጋር የእኛን ካህንነት እያነጻጸርኩ በማካፍልባቸው ጊዜ መላእክቶች ካህናት እንደማይሆኑ መረዳት እንችላለን። በዚህ በብሉይ ኪዳን ውስጥ የካህናት የካህናት ካህናት ለመሆን የሚፈጸሙ ስርዓቶች አሉ። እንዲሁ ዝም ብለው አይደለም ሰበዲ ፒክ ተደርጎ እንግዲህ ካህን ሆኖ ተብሎ ምሾም አይደለም። የሚከናወኑ ስርዓቶች አሉ። ስለሆነ በአዲስ ኪዳንና በብሉይ ኪዳን መካከል የክህነቱን ስርዓትና እንደገና የክህነትን አገልግሎትን በደንብ አድርገን እንድና ይፈልጋለሁ። አጠራጠር አድርጌ ነው የብሉይ ኪዳን ካህናት ስነስርዓቱ የምንመለከተው ካህናት እንዴት ነው ካህናት የሚሆኑት? የሚፈጸመው ስርዓት ምንድን ነው ብንል፣ እነሱ ካህናት ሲሆኑ በእንስሳት ደም ተረጭቶባቸው ነው። እንዲሁ ያለ ደም ሊነጹ አይችሉም፣ ካህናት ሊሆኑ አይችሉም። ግን የሚረጩት በእንስሳት ደም ነው። ልብ ብላችኋል። ያ የእንስሳት ደም የኃጢአት ስርየት የሚያስገኝ በስጋ ላይ ያለ መንጻትን የሚያስገኝ ነው። እኛ ግን እኛ ግን ካህናት ስንሆን የተረጨነው በጌታችን በኢየሱስ ክርስቶስ ደም ነው። ያ የኢየሱስ ክርስቶስ ደም ደግሞ የኃጢአት ስሬት ማግኘት በስጋ ላይ ያለ መንጻታን፣ ህሌናችንን የሚያነጻ እንደገና ኃጢአታችን የሚደመስስ ነው። ስሬት ብቻ አይደለም። ይሄን ልብ ብላችሁ እንድታዩ እፈልጋለሁ። እንደገና ደግሞ የብሉይ ኪዳን ካህናት ካህናት ለመሆን የሚደረገው ሌላ ነገር በውሃ በመታጠብ ነው። የተለየ ውሃ አለ፣ ዝም ብሎ አይደለም። በሳህን የሚቀመጥ አለ። በዛ በውሃ ታጥበው ነው መንጻት ስርዓት ተካሄዶላቸው ነው ካህናት የሚሆኑት። እኛ ግን እባካችሁ በደንብ ስሙኝ፣ አገናኙት። እኛ ግን የታጠብነው ካህናት ለመሆን በውሃ አይደለም በማን ነው ብትሉ፣ በመንፈስ ቅዱስ ነው ይላል የእግዚአብሔር ቃል ነው የሚናገረው? ይህን ቲቶ ምዕራፍ ሶስት ቁጥር አምስት ላይ ታገኛላችሁ። እንደገና አንደኛ ቆሮንቶስ ምዕራፍ ስድስት አስራ አንድ ላይ ታገኛላችሁ። የታጠብነው ካህናት ለመሆን በመንፈስ ቅዱስና እንደውም በክርስቶስም ደም ነው። እነሱ ግን በምንድን ነው ብያችኋለሁ፣ በምንድን ነው? በውሃ ነው የታጠቡት። ምን ያህል ልዩነት እንዳለው ተመልከቱ። እንደዛ ከሆነ እነሱ በጌታችን በኢየሱስ ክርስቶስ ደም የመታጠብ ቻንሱም የላቸው። በክርስቶስ ደምም በእንስሳትም ደም በሰማይ ያሉ መላእክቶች የተረጩ አይደሉም። ካህን ለመሆን የግዴታ የብሉይ ኪዳን ካህን እንዳልኳችሁ ራሱ ጊዜያዊ የሆነ ካህን ጊዜው ሲመጣ እንደሚሻር ይናገራል። ተሽሯል ኦፍኮርስ። ነገር ግን እንደዛም ሆኖ ያ የሚሻረው የክህነት አገልግሎት የሚሰጣቸው በመጀመሪያ በደም ተረጅተው ሰው ነው። የእኛ ግን ክህነቱን ያገኘነው በክርስቶስ ኢየሱስ ደም ተረጭተን ነው። ስለዚህ እነሱ በክርስቶስ ደም የመረጨት እድሉም የላቸውም እና ስለዚህ ካህናት የመሆን እድል የላቸውም ማለት ነው። እየገባችሁ እየተረዳችሁ ነው? ሰው አንድም ቦታ አታገኙም። መላእክቶች ካህናት እንደሆኑ ከክርስቶስ ጋር፣ እኛ ግን የእግዚአብሔርና የጌታችን የኢየሱስ ክርስቶስ ካህናት እንደሆንን ቅድም የሰጠዋቸውን ጥቅሶች ብታገናዝቡ ይሄ እድል ተሰጥቶናል። እንዲሁ ግን አይደለም፣ እንዳልኳችሁ ፕሮሰስ ተደርጎ ነው። እንደገና ሌላ ደግሞ ሄጄ ባገናዝብላችሁ እነሱ በወይራ ዘይት የተቀመመ ዘይት አለ። የወይራ ዘይት ብቻ አይደለም፣ አብሮ የሚቀማም ነገር አለ በዛ ነው የሚቀቡት። በዘይት ሰው ሰራሽ በሆነ ዘይት ነው የሚቀቡት። ምን ለመሆን ካህናት ለመሆን። በዛ ሳይቀቡ ካህናት መሆን አይችሉም። ያ ዘይት በነገራችን ላይ ለብዙ ዘመናት የሚሆን ነው። አንዴ ተቀመመ ተቀመጠ፣ ካህናት ከዛ እየተወሰደ ነው የሚቀመመ። የጊዜው የሚቀመም አይደለም። እኛ ግን ወገኖች፣ ወይ የተቀባ ነው የእግዚአብሔር ቃል እንደሚናገረው በመንፈስ ቅዱስ ነው ነው የሚለው ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 ላይ ሄዳችሁ ብታዩ የተቀባ ነው። በምንድ ነው? በመንፈስ ቅዱስ ነው። ልዩነቱን ተመልከቱ። ሰው ሰራሽ የሆነ ዘይትና መንፈስ ቅዱስ። ስለዚህ የተቀባ ነው፣ በመንፈስ ቅዱስ ነው። እግዚአብሔር አምላካችን ይመስገን። እግዚአብሔር አእምሯችን የንክፈተው። ወገኖች ዝም ብለው አትስቡ፣ በእኛ ላይ የሆነውን ነገር ነው የምነግራችሁ። በእኛ ላይ ሀፕን የሆነውን ነገር እንኳን ብዙ ክርስቲያኖች አልተረዱትም፣ አያውቁትም፣ ሆኖላቸው እያለ። ሆኖልን የሆነውን ነገር ነው ምነግራችሁ ወደፊት አይደለም። ይሄ ኤግዛክትሊ የሆነልንን ነገር ነው ምነግራችሁ። ከዚህ ቀጥሎ በማያያዝ ደግሞ በማነፃፀር የምናገረው የብሉይ ኪዳን ካህናት አገልግሎታቸውና የአዲስ ኪዳን ካህናት አገልግሎታቸውን በመጠኑ ላገናዘብና ላካፍላችሁ እፈልጋለሁኝ። በብሉይ ኪዳን ካህናት አገልግሎታቸውን የሚፈጽሙት የተለያየ ህግና ስራ ተሰጥቷቸው ነው ከዛ ስርዓት ከዛ እንደ አንዷን ነገር ቢያጓድሉ የሚጠብቃቸው ቅጣት ነው የተሰጣቸው ህግ ነው። ያንን ህግ ጠብቀው በዛ ህጉ መሰረት ምን ያደርጋሉ? አገልግሎታቸውን ይፈጽሟል። የተለያዩ የተለያዩ አገልግሎቶች አሉ። በነገራችን ላይ ዲቴል ወደዛሁ መሄድ አልችልም። ሄዳችሁ ብሉ ኪዳን ውስጥ በተለይ ዘጸአት ውስጥ ሄዳችሁ ማንበብ ትችላላችሁ። ከቁጥር ሀ ዘጠኝ ጀምራችሁ ብትመለከቱ ምን ምን አገልግሎት እንደሚፈጽሙ ታያላችሁ። ኢብን ሊቀ ካህኑ ለብቻው ለብሱ ብቻ የተሰጠ ስልጣን አለ። ካህናቶች ደግሞ አሉ፣ እነሱም የተሰጣቸው ስልጣን አለ። ሌዋውያንም ደግሞ አሉ፣ የአሮን ነገድ የሆኑ ማለት ነው። እነኚህ ሁሉ የተለያየ ጆብ ዲስክሪፕሽን ተሰጥቷቸዋል። አገልግሎታቸውን ዝም ብለው እንደፈለጋቸው የሚያካሂዱ አይደሉም። ለእኛ ደግሞ የተሰጠን አገልግሎት በመንፈስ ቅዱስ ነው። ማለትም እንደ እግዚአብሔር ፍቃድ እግዚአብሔርን ደስ ለሚያሰኘት በሚያስችል ሁኔታ እንድናገለግል የሚመራ ማነው? የተሰጠን መንፈስ ቅዱስ ነው። የእግዚአብሔርን ሐሳብ፣ የእግዚአብሔርን ፍቃድ ስለሆነ so there is no limitation የእኛ አገልግሎት የተወሰነ ብቻ አይደለም። ለሊቀ ካህኑ የተወሰነ አገልግሎት አለ። ለካህናት የተወሰነ አገልግሎት አለ። ለሌዋውያን የተወሰነ አገልግሎት አለ። ከዛ ፈቀቅ ማለት አንችልም። የእኛ ግን መንፈስ ቅዱስ እንደሚመራን ለእያንዳንዳችን ጸጋ ተሰጥቶናል ነው። የእኛ አገልግሎት በመንፈስ ቅዱስ የሚካሄድ ነው። በመንፈስ ቅዱስ የሚሰጠንን አገልግሎት በጥንቃቄ ለመጠቀም ግን ጥበብ ያስፈልጋል፣ ማስተዋል ያስፈልጋል። ምንም የተገደበ አገልግሎት የለንም። ልዩ ልዩ ነው የሚለው መንፈስ ቅዱስ አንድ ሆኖ ሳለ አገልግሎት ግን ልዩ ልዩ ነው። ለእያንዳንዳችን የተለያየ አገልግሎት ቢሰጠንም፣ ያንዱን አገልግሎት አይነት ሌላው አያገለግልም ማለት አይደለም። ይገባቸዋል። የምለው ምንም የተገደበ ነገር የለም ለማገልገል። ግን ማለት የፈለኩት ለነሱ የተሰጣቸው አገልግሎት በሕጉ መሰረት ነው የሚያገለግሉት ዝንፍ ማለት አይችሉም። አፈናፍናቸውም እንደዛ ነው። አፈናፍነውም ትክክል ነው። ወዳ ወዲህ እንዲሉ አስችላቸው ምግቡ ተጠንቅቀው ነው የሚፈጽሟት። ኤኒቲንግ እኛ ግን መንፈስ ቅዱስ እየመራን እግዚአብሔርን ደስ ለማሰኘት በሚያስችለን ሁኔታ እናገለግላለን። ያለ መንፈስ ቅዱስ እግዚአብሔርን ደስ ማሰኘት አይቻልም ተብሏል። ሮሜ ምዕራፍ ስምንት ቁጥር ስምንት ላይ አበቡት ዛት ሚንስ፣ ያለ መንፈስ ቅዱስ መስበክ አንችልም መዘመር አንችልም ማሰማር አንችልም ማለት አይደለም። ነገር ግን እግዚአብሔር እንደ ስማሰኘት ያለ መንፈስ ቅዱስ ምሪት አንችልም። ይህንን ልብ እንድትሉ እፈልጋለሁ። ስለዚህ መንፈስ ቅዱስ የሰጠን አገልግሎት የተገደበ አይደለም ልላችሁ ነው። ኦ፣ እግዚአብሔር አምላካችን የተባረከ ይሆን። በተለይ ይህንን ሁለተኛ ቆሮንቶስ ምዕራፍ ሶስት ቁጥር ስድስት ለአንብቡት ሕግ እንደውም እዛ ጋር የሚናገረው ይገላል ነው የሚለው፣ ፊደል ይገላል ነው የሚለው። ለእኛ ግን በአዲስ ኪዳን ላለነው አገልጋዮች የተሰጠን አገልግሎት በመንፈስ ነው እያለ ይናገራል። ስለሆነም የብሉይ ኪዳን አገልግሎት የእኛም ደግሞ የአዲስ ኪዳን አገልግሎት ምን እንደሚመስል በአጭሩ ነግራችኋለሁ። እኛ በአዲስ ኪዳን ያለን ሰዎች የምናገለግለው አገልግሎት የማስታረቅ አገልግሎት ነው። ማንን? ሰዎችንና እግዚአብሔርን። እንዴት? ወንጌልን በመስበክ፣ በሌላ ነገር አይደለም። ወንጌልን እየሰበክ ናቸው ከክርስቶስ ጋር ታረቁ እያል ስለ ክርስቶስ እንማልዳለን፣ እንጸልያለን፣ እንሰብካለን፣ እናስምራለን። ይህም በተለይ ቆሮንቶስ ላይ ታገኛላችሁም ምዕራፍ አምስት ቁጥር አስራ ስምንት ሁለተኛ ቆሮንቶስ እና ስለዚህ ከዘላለም ሞት ወደ ዘላለም ህይወት የሚያሻግር አገልግሎት እናገለግላለን። የት? ሰማይ ሳይሆን እዚህ በምድር ላይ በሰማይም፣ ሆነን በነገራችን ላይ ለዘላለም እስከ ዘላለም ካህናት ሆነን ነው የምንኖረው። እዚህ የምናካሄደው አገልግሎት ግን እንዳልኳችሁ ሰዎች ከእግዚአብሔር ጋር ታረቁ በማለት ወንጌልን በመስበክ ነው። ይሄንን የምናገረው አሁን እያንዳንዱን ቨርስ ወይም ደግሞ ጥቅስ ለማንበብ ጊዜ ይወስድብኛል ብዬ ነው የምነግራችሁ። ግን ከእግዚአብሔር ቃል እንደሆነ ልብ እንድትሉ ይፈልጋለሁ። እንዳልኳቸው የእግዚአብሔርን ቃል እየናገርናቸው ከእግዚአብሔር ጋራ በክርስቶስ እንዲታረቁ እናስተምራለን፣ እናገለግላለን። እንደው ሐዋርያው ጳውሎስ ስለራሱ ራሱ በሚናገርበት ጊዜ እኔ ይህንን ወንጌል በመስጠት ለአሕዛብ በማቅረብ አሕዛብ ተቀድሰው ለእግዚአብሔር ሕያው መስዋዕት ሆነው እንዲቀርቡ እንደ ካህን አገለግላለሁ ነው የሚለው። ምን ሆነው? ሕያው መስዋዕት ሆነው ለእግዚአብሔር እንዲቀርቡ። እንዴት? ወንጌልን በመስበክ ማለት ነው። ያ ለሐዋርያው ጳውሎስ የተሰጠው አገልግሎት ለእኛም ተሰጥቶናል። እንዴት ነው የሚያገለግለ የነበር? እንደ ካህናት ሆኖ ምን? በማድረግ ሰዎችን ወደ እግዚአብሔር በማቅረብ ተቀድሰው ለእግዚአብሔር እንዲውሉ እያስተማረ እየሰበከ ሰዎችን ለእግዚአብሔር ያው መስዋዕት ሆነው መስዋዕት ሆኖ ይሰዋሉ። አንገታቸው ቆርጣል ማለት አይደለም። ሁሉ ነገራቸው ለእግዚአብሔር ሆነው በክርስቶስ ደም ተዋጅተው ለእግዚአብሔር ሆነው እንዲውሉ እኔ እንደዛ ነው አገልግሎቴ የሚለው ለራሱ ብቻ አይደለም ለእኛም የሚያመለክት ነው። እንደገና ከዚህ ጋር ደግሞ በዚህ በምድር ላይ ሆነን በምድር ላሉ ሰዎች በስጋ ላሉ ሰዎች በጸሎት እንደ ካህን ሆነን እናገለግላለን፣ እንጸልይላቸዋለን፣ እንማልዳለን። እንማልዳለን ስንል የእኛ መማለድ የክርስቶስን ስፍራ ይወስዳል ብላችሁ አትውሰዱ። ቃሉ ነው መማለድ እንደምንችል የሚናገረው በተለይ ሮሜ ምዕራፍ ስምንት ከቁጥር ሃያ ዘጠኝ ሄዳችሁ ብትመለከቱት እንደ እግዚአብሔር ፍቃድ ስለ ቅዱሳን እንማልዳለን ይላል። እንዴት መጸለይ እንደሚገባን አናቅም። ነገር ግን መንፈስ ቅዱስ ስለ ቅዱሳን እንደ እግዚአብሔር ፍቃድ እንድንማልድ ያግዘናል። ማ መንፈስ ቅዱስ እንማልዳለን ግን እንደ ክርስቶስ ኢየሱስ ደማችንን በእግዚአብሔር ፊት አቅርበን እንማልዳለን ማለት አይደለም። የምንማልደውም ለሞቱ ሰዎች ሳይሆን በሕይወት ላሉትም በአጸደ ስጋ ላሉት ነው የምንማልደው ማለትም የምንጸልየው በእርግጥ በእግዚአብሔር መንፈስ እየተመራን ካልጸለይን በስተቀር አንዳንዶቹ የኃጢአት ስርየት የማያገኙትን ሰዎች እየነዘነዝን እየጸለይን ብንውል ላይሆን ይችላል። በተለይ ይህንን አንደኛ ዮሐንስ ምዕራፍ አምስት ላይ አንብቡት ከአስራ አራት ጀምሮ አንድ ሰው ኃጢአት ሲያደርግ ስታዩ ለሞት የማይገባ ኃጢአት ሲያደርግ ብታዩና ብትጸልዩለት እግዚአብሔር ይምረዋል ይላል። ለሞት ደግሞ የሚገባ ኃጢአት ላደረገ ለእሱ አትጸልዩ፣ ነው የሚለው። እንዴት አውቃለሁ ብትሉ የእግዚአብሔር መንፈስ እንደ እግዚአብሔር ፍቃድ እንድንጸልይ ስለሚመራን እናውቃለን። ማለት አሁን በዚህ ባለንበት፣ እናንተ አሁን ባላችሁበት ደረጃ ይህንን እወቁ ማለት አልችልም፣ ግን ወደ ጸሎት ህይወት ውስጥ በመንፈስ ቅዱስ ወደ መመራት ውስጥ በምትሄዱበት ጊዜ ታውቃላችሁ፣ በደንብ ትረዳላችሁ። ማለት የፈለግኩት በዚህ በምድር ላይ ሆነን ለሰዎች ምንም እዛ ደረጃም ሳንደርስ መጸለይ እንችላለን። ይህ ጸሎታችን ምልጃ ነው። ልብ ብላችኋል። ምልጃ ነው። ከየት ነው? ከእግዚአብሔር ቃል ነው ያገኘሁት። እንደ እግዚአብሔር ፍቃድ ለቅዱሳን እንማልዳለን ካለ እንጸለያለን ማለት። ይህ እንደ ክርስቶስ ደም ይዘን በእግዚአብሔር ፊት ቀርበን የራሳችንን ሜማንንም ደም ይዘን መማልድ አንችልም። በነገራችን ላይ በመሃል ልንገራቸው በጣም እንድትጠነቀቁ በደንብ እንድሰሙ ይፈልጋሉ። ብዙ ክርስቲያኖች እኖሰንት የሆኑ ክርስቲያኖች የክርስቶስን ደም ረጫለሁ ይላሉ። ዶንዱ ዛ በፍጹም ያ መብትና ስልጣን የለንም። የክርስቶስን ደም መርጨት የሚችለው ሊቀ ካህን የሆነው ክርስቶስ ብቻ ነው። እንደውም ከአለማወቅ የተነሳ በመኪናዋ ላይ የክርስቶስ ደም ረጫለሁ፣ በቤቱ ላይ ክርስቶስ ደም ረጫለሁ። ምን ትቀልዳላችሁ? እንደዛ እንዳት እንኳን ይሄን የተቀደሰ የክርስቶስን ደም ቀርቶ የእንስሳት የብሉ ኪዳንንም ደም ያለ ሊቀ ካህኑ ማንም ሰው የትም መርጨት አይችልም። እንደዚህ አይነት የዋህነት አለ። ለዚህ ነው እግዚአብሔርን ቃል በስርዓት መማር ያለብን። በፍጹም ይሄ መብት አልተሰጠንም። የክርስቶስን ደም መርጨት የሚችለው ሊቀ ካህኑ ክርስቶስ እሱ ብቻ ነው። እሱ ነው የሚያውቀው። የተዋጁትን ያመኑትን፣ በንስሐ ወደ እሱ የመጡትን አውቆ በደሙ ያነጻቸዋል። ጴጥሮስ ላይ እንደምናገረው ይረጫቸዋል። በክርስቶስ ደም እንረጫለን፣ ሁላችን ተረጅተናል። እኛ ግን ይሄ አልተሰጠንም። የክርስቶስን ደጋግሜ ልንገራችሁ ፕሊስ ስቶፒት። እንደዛ የምታደርጉ ከሆነ በየዋህነት አድርጋችኋል። ሁለተኛ ግን እንዳታጠሩ። የክርስቶስን ደም እኛ በሰዎች ላይ መርጨትም አንችልም። ማንን አውቀን ነው የምንረጨው? ይሄ ክርስቶስ ደም እኮ ወገኖች፣ ወይ የእንስሳት ደም እኮ አይደለም። እንዴ፣ ዝም ብለን ልናቃለለው አይገባንም። እንደውም እብራዊያን ላይ የክርስቶስን ደም ያቃለሉት እያለ የሚናገረው ቃል አለ እኮ። ማቃለል ነው። በእቃ ላይ እንዴት ይረጫል? በመኪና በቤት ላይ እንደረ ትልቅ እምነት ያላቸው ለማስመሰል እንደዚህ ባለማወቅ የሚያደርጓል። እንዳታደርጉ የክርስቶስን ደም ደጋግሜ ልንገራችሁ፣ መርጨት የሚለው ሊቀ ካህኑ ክርስቶስ ብቻ ነው። በፖሊኪ እንኳን የእንስሳትን ደም መርጨት የሚችለው ሊቀ ካህኑ ብቻ ነው። ካህናት እንኳን ናቸው ሌዋውያን ናቸው የእንስሳት ደም እንኳን ታዳ እንዴት ነው የክርስቶስ እንደምኛ ምንረጨው ማነንና በምን አውቀን። ይህ የተቀደሰው የኢየሱስ ክርስቶስ ደም ወገኖች እንደ ከብቶች እንደ በጎች ደም አይደለም። በጣም ጥንቃቄ እናደርግልላችሁ ነው እግዚአብሔር አምላካችን የተመሰገነውም። ስለዚህ ሳንታክት ግን ልንጸልይ ይገባናል። ለቅዱሳን በሙሉ እንደነገርኳችሁ ልንማልድ እንችላለን፣ ልንጸልይ እንችላለን። የክርስቶስን ደም ግን ልንረጭ አንችልም። ጌታ አምላካችን የተባረከ ይሁን። እንግዲህ እንቀጥላለን። በእግዚአብሔር ፊት የሚኖረን ስፍራ ክርስቶስን ስንቀበል የቀረን ፖይንቶች አሉ። ረፍት አድርገን እንመጣለን። ተባረኩ። ያቄ ካት መጨረሻ ላይ መጠያየቅ እንችላለን። ጊዜ ለማሰረፍ ሞክራለው። አሁን ግን ላይክ ወደ አንድ አስር ደቂቃ ማክሲማም ላይክ አሁን ኤግዛክትሊ በተኩል ነው ስምንት ተኩል እዚሁ እንገናኝ። እሺ ሰባት ስምንት ደቂቃ ይኖራቸዋል። እንገናኛለን። ተባረሙ።